የዛሬው ታሪክ ስለ አንዲት ምስኪን ሴት ነው። ሕይወቷ በጨለመባት ጊዜ ኢየሱስን ይዛ ተገኘች እና እሱም በነካችው ጊዜ ፈውስን አገኘች። ለዐሥራ ሁለት ረጅም ዓመታት አንዲት ሴት የደም መፍሰስ ችግር አጋጥሟት ነበር። ዐሥራ ሁለት ዓመታት ሕመም፣ ዐሥራ ሁለት ዓመታት ድካም፣ ዐሥራ ሁለት ዓመታት ዶክተሮች፣ ብስጭቶች እና ተስፋ የቆረጠ ያላትን ሁሉ አጠፋች እና ከመሻሻል ይልቅ አይባሰባት መጣ። ከሰው ተገላ ነበር፣ ርኩስ ተደርጋ አትቆጠር ነበር። ነገር ግን በልቧ ውስጥ ትንሽ የእምነት ብልጭታ ነበረ። አንድ ቀን ኢየሱስ በከተማ ውስጥ እያለፈ መሆኑን ሰማች። ብዙ ሰዎች ከየአቅጣጫው መጡ። በጣም ብዙ ገፋ ነበር። ይህች ሴት ግን ለራሷ እንዲህ አለች፣ የልብሱን ጫፍ ብቻ ብነካ እፈወሳለሁ። ደካማ ግን ቆራት ሆና በህዝቡ መካከል ተጋፋች። በሕዝቡ መካከል እጀን ዘርግታ የኢየሱስን ቀሚስ ጫፍ ነካች። በወዲያውኑ ደሟ ቆመ፣ ጥንካሬው ተመለስ፣ ሕመሟ ጠፍ። ኢየሱስ ቆመና ማን ነው የዳስሰኝ አለ። ደቀ መዛሙርቱ ግራ ተጋብተው ነበር፣ ጌታ ሆይ ሕዝቡ በዙሪያዋ የተጋፋ ነው ኢየሱስ ግን ኮ አይሆንም፣ አንድ ሰው በእምነት ዳስሰኝክ። ሴቲቱ እየተንቀጠቀጠች መጥታ በፊቱ ወደቀች። ጌታ ሆይ፣ እኔ ነኝ የነካው ብላ ተናገርች። ኢየሱስም በርኅራዴ ተመለከታትና ልጄ፣ እምነትሽ አድኖሻል፤ በሰላም ሂጂክ። በዚህ ታሪክ የተማር ነው፣ ሰዎች ሲረሱሽ ኢየሱስ ያይሻል። ዶክተሮች ሊያስተካክሉት በማይችሉበት ጊዜ ኢየሱስ ይችላል። ደካማ ሲሰማሽ እምነት ከኃይሉ ጋር ያገናኝሻል። የኢየሱስ አንድ ንክኪ ሁሉንም ነገር ሊለውጥ ይችላል። ዛሬ ምንም ይሁን ምን ሕመም፣ ፍርሃት፣ ጭንቀት ወይም የስሜት ሕመም ወደ ኢየሱስ በእምነት ይድረሱ። አሁንም ይፈውሳል። አሁንም ያድሳል። ለእሱ ለሚደርሱት አሁንም ምላሽ ይሰጣል። ይህ ታሪክ ካበረታታሽ ለተጨማሪ የመጽሐፍ ቅዱስ ታሪኮች እባኮን ላይክ እና ሰብስክራይብ ያድርጉ።